ሽረበማለጋ አልሞችን ማሳካት ፈልጋለኝ ከሷ ጋር ማለት ነው። እና ምን አይነት መዋደድ ነው? ምን አይነት መመረቅ ነው? ምን አይነት መባረክ ነው? እነዚህ ልጆች ሦስት ነው የሆኑብኝ። የምር ፍቅራቸው ከቀን ወደ ቀን እየበዛ እየጨመረ እየተትረፈረፈ፣ በደስታ እያበዱ በደስታ እየተሞሉ ነው እየሄዱ ያሉትና በጣም ነው ደስ የሚለው። ሩታዬ በጣም የሁሉ ነገር ስኬት ጅማሯ ናት በቃ የሁሉ ነገር መሳካት የሁሉ ነገር ጥሩ መሆን የሁሉ ነገር እንዳዲስ ማበብ የፍቅራችሁ እኔ እንዴት ልበላችሁ ሁሉ ነገር ናት በቃ ሩታ በቃ ሙሉ ናት የጎደለውን ሁሉ ምትሞላ የበራው የጠፋውን ሁሉ የምታበራ እንጃ አላውቅም በጣም የምትለይ ሴት ናት እና አብርሽ በጣም በጣም በቃ ሴት አክባሪ ነው ለሴት ልጅ ያለው ትልቅ ክብር ነውና አገላለጹ ራሱ ይለያል በቃ ለሩታ ያለው ፍቅር ያለው ደስታ በጣም የሚገርም ነገር ነው። የእውነት በሕይወትህ የእውነት ሩታን ባትቀበላት በጣም ጸጸት ውስጥ ትኖር ነበር። የእውነቴን ነው የምላችሁ እና እችል ሴት ብዙ ነገር ሆናለች። አላውቅም እኔ ስለ ሩታ እኔ አላውቅም። ዛሬ እምባዬን የመጣው በደስታ ማለት ነው። ማለት የትም አይደርስም የተባለ ፍቅር የሚያደርጉት ነገር ሁሉ ድራማ ነው፣ ውሸት ነው፣ ፍቅራቸው የውሸት ነው፣ ምንም የሚባል ነገር የለም፣ ፍቅር የሚባል ነገር የለም። ለሚዲያ ብለው ነው የመጡት፣ ለዩቲዩብ መስሪያ ብለው ነው በጣም ብዙ ነገር ብዙ ሰዎች ብዙ ነገሮችን ያወሩባቸው ነበር። እነሱ ግን አውርተው ሳይሆን በተግባር ኑረው ህይወታቸውን ከፍ አድርገው ህይወታቸውን እየቀየሩ ከቀን ወደ ቀን ህይወታቸው እያደገ ብዙ ለውጦችን እያዩ ከብዙ ስኬት የደረሱ ጀግኖች ናቸው። በተለይ አብርሽን እኔ ቃል የለኝም፣ በቃ ለእሱ ምንም አይነት ቃል የለኝም። ምክንያቱም በጣም ጠንካራ ወደደው፣ በጣም በቃ የእውነት ነው ምላችሁ ብርታቱ ጥንካሬው የጎደለውን ምትሞላለት ከጎኑ ያለችው ሩታ ብትሆንም ግን ደግሞ የእሱም ህልሙ ትልቅ ነው፣ ሰፊ ነው። በጣም በትንሹ የሚያስብ ሰው አይደለም። በጣም በሰፊው የሚያስብ የሚያቅድ፣ እቅዶቹንም ደግሞ አንድ በአንድ በየደረጃው፣ በየቀኑ፣ በየሰከንዱ፣ በየሰዓታቱ እያሳካ ህልሙ ላይ እየደረሰ በቃ አውርቶ ሳይሆን ሰርቶ ሆኖ ተገኝቶ ቦታው ላይ ያሰበበት ደርሶ የሚያሳይ ሰርቶ የሚያሳይ በጣም ጀግና ሰው ነው እና የሁለቱን ፍቅር በቃ ምንም ሊገልጽ አልችልም። በደስታን ባ የመጣ ዝም ብዬ እንዲሁ እያየዋቸው ምን አይነት ፍቅር ነው? ምን አይነት መታደል ነው? ማለት ያለበት ቤቱ ድረስ እችን የመሰለች ሴት የጎደለውን የምትሞላለት የስኬቱ በቃ ከፍታ ላይ የምታደርሰው ሴት ያገኘው ምን አይነት መታደል ነው? ቤቱ ድረስ የወሰደለት እግዚአብሔር ምን አይነት መመረቅ ነው ብዬ ነው በጣም የቀናውባቸው። የእውነቴ ነው የምላችሁና ስጦታ መሰጣጣት እንደዚህ ሰርፕራይዝ መደራረግ ምናምን ደግሞ በጣም በህይወታችሁ ላይ ህይወት ደስታን ደስታን ከደስታ ላይ የሚጨምር ፍቅርን ከፍቅር ላይ የሚጨምር በጣም በብዛት ብዙ ዓመታትን እንድትኖሩ በጣም በቃ ቤታችሁ ስትመጡ ጓጉታችሁ እሷን ላይ ነው ብሎ ባል ከውጭ ቆይቶ ወደ ቤት እንዲገባ ያደርጋል። ሚስትም ደግሞ ባሌ ሊመጣልኝ ነው ብላ ስጦታ እንደዚህ አይነት ነገሮችን ስታዘጋጅ ደስተኛ የሚሆኑበት ፍቅር የሚጨምርበት ነገር ነው ብዬ ነው ማስበው። እና ሩታ የመጀመሪያው አይደለም፣ ከዚህ በፊትም እንደዚህ አይነት ሰርፕራይዝ አዘጋጅታ አብርሽን በጣም አስደምመው አስለቅሰው ታውቃለች። እና ዛሬም እንግዲህ የመጨረሻ የኢትዮጵያ ቆይታቸው በዚህ መልኩ እንግዲህ ሩታ መልካም ምኞታ። እኔ መሰነባበት አልወድም፣ የምር ዱባይ ሊሄዱ ነው። በሰላም ይመልሳቸው እግዚአብሔር አምላክ። ትልቁ ምኞቴና ጸሎቴ ይሄ ነው እና አላውቅም፣ እምባኔ የተናነቀኝ ምንም አይነት ቃል የለኝም። ግን እኔ ደስ የሚለኝ ነገር ምንድነው ታውቃላችሁ? እነዚህ ልጆች ብዙ ሰዎች ብዙ ነገሮችን ሲናገሩ ትልልቅ ሚዲያዎች ሳይቀሩ እግዚአብሔርን ነው የምላችሁ። ጉርሻ ፔጅ፣ ጉርሻ ፔጅ አሁን በጣም ቁም ነገር የሚፖሰትበት በጣም ጥሩ ነገር የሚፖሰትበት በጣም አስተማሪ ነገር የሆነ ነገር የሚፖሰትበት ነገር ነበር። ግን አብርሽንና ሩታን ፎቷቸውን ለጥፎ ያልሆነ ነገር ተናግሯቸው ነበር። አስቡት እንግዲህ የውሸታቸውን ነው እንደዚህ እያደረጉ ነው እንደዚህ። እስከዛ ትንንሽ ሰዎች ተው ትንንሽ ዩቲዩበሮች ተዋቸው ብዙ ነገሮችን ያወሩባቸው፣ ግን እነሱ ናቸው መንገድ ላይ ቁጭ ብሎ የቀሩት፣ ድንጋይ ላይ እያሞቁ ቁጭ ያሉት እነሱ ናቸው። አብርሽ እና ሩታ የደረሱትን ከፍታ፣ የደረሱትን የፍቅር ግንኙነት፣ የደረሱበትን ቦታ ማየት ትችላላችሁ። ግልጽ ነው። በቃ ሰርተው ያሳዩ፣ በተግባር የኖሩ ሰዎች ናቸው። ና ያንን ሁሉ ፈተና ተቋቁመው እንግዲህ፣ ቤተሰብ እንኳን ያልፈቀደበት ሁኔታ ነበር። በጣም ብዙ ነገሮችን አይታቸዋል። ብቻ ስለ አብርሽ ስለ ሩታ እንደዚህ ነው እንደዛ ነው ብዬ የምገልጸው ነገር ነገር የለም። ለምን ከመጀመሪያ ጀምሮ ስትከታተሏቸው የነበራቸው ሰዎች ይሄ ነገር ምን ማለት እንደሆነ ይሄ ደስታ ይሄ ሰርፕራይዝ ይሄ ቀን ምን ማለት እንደሆነ በደንብ ይገባቸዋል፣ እና እንባ ይተናነቃቸዋል። በቃ በሚያሳዝን ሁኔታ የመጡበትን መንገድ ታውቃላችሁ። ብዙ መከራዎችን አልፈዋል። ና በእሳት ተፈትነውን ያለፉት። ለማንኛውም የሰው ልጅ መጨረሻው ይመር የምለው ለዚህ ነው የሰው እኔ ብዙ ሰውን ስመርቅ እግዚአብሔር ሆይ መጨረሻቸውን አሳምርላቸው፣ መጨረሻችሁ ይመር ብዬ ነው መመርቃቸው። ለምን መሰላችሁ? ጅማሯቸው አንድ ሰው የፈለገበት ቦታ በሆነ አጋጣሚ ከሆነ ሰው ጋር ትተዋወቃላችሁ፣ ፍቅር ትጀምራላችሁ። ግን ያ መጀመሩ ችግር የለውም በጣም ቀላል ነገር ነው፣ በጣም ሲምፕል ነገር ነው። ግን የሆነ ሰዓት ላይ ያ ነገር የሚቆም ከሆነ ያ ነገር መጨረሻው የማያምር ከሆነ ምንም ጥቅም የለውም። ጅማሯችሁ አምሮ መጨረሻው ካለማረ የሚያስጠላ ነገር ነው የሚሆነው በህይወታችሁ ላይ እንደውም ሌላ ጠባሳ፣ ሌላ ህመም፣ ሌላ ቁስል ሊዞባችሁ ነው የሚመጣው። እና ጅማሯችሁ ምንም ነገር ይሁን ምንም ሀዘንም ይሁን ደስታም ይሁን ብቻ የፈለገ ነገር ይሁን ይጀመር። መጨረሻው ግን ያማረ ሲሆን ደግሞ ለሰው ልጅ በጣም ትልቅና ደስ የሚል ነገር ነው ብዬ ስለማምን ሁሌም ስመርቅ እኔ መጨረሻችሁን ያሳምሮ ነው የምለውና መጨረሻችሁ አምሮ ደግሞ ዛሬ ላይ ደርሳችሁ በማየቴ በጣም ደስ ብሎኛል። አብርሽ ለሩታ ያለውን ደስታ ለሩታ በቃ ብዙ ዋጋ ለመክፈል የተዘጋጀ በጣም ብዙ ስኬት ላይ መድረስ የሚፈልግ በቃ ለእሷ አለም ላይ ካሉ ሴቶች በጣም ደስተኛ እንድትሆን በቃ አለም ላይ ደስተኛ የሚያደርጋትን ለአንድ ሴት ልጅ ሁሉን ነገር በተግባር አድርጎ ሰርቶ ማሳየት የሚፈልግ የሚወድ ልጅ ነው እና ህልም አለው፣ በጣም ረዥም ህልም እቅዶች አሉት እና ያንን ህልምህን ደግሞ የእውነት እሷ ጠንካራ ባትሆን ደካማ ትሆን ነበር አንተ ቤት ውስጥ ሁለታችሁ ጠንካራ ባትሆኑ ኑሮ አንተ ደካማትሆን ነበር፣ ነገራቶችን ችላ እያልክ ታልፍ ነበር። ብዙ ነገሮችን ተነግሯል። ከዚህ በፊትም ራሷን አርክሳን የመጣች ራሷን ዝቅ አድርጋን የመጣች ክብር የላትም ለራሷ ክብር የሌላት ምን ታደረግ ላለች ለምንድ ደሞ የፍቅር ጥያቄ ጠቅ የምትቀበላት ብላ አንተ ለፍተ ወጥተ ወርድ አትቀበላትም እንዴ ብሎ ቅርብ ጓደኞቹ ራሱ መክረውት ነበር፣ ተቆጥተውት ነበር። በጣም ያልሆነ ቃላት ነግረውት ነበር። ያኔ ትቷት ቢሆን ኑሮ ያኔ አልፈልግም ብሎ ቢሆን ኑሮ አይታችሁታል። ይህንን የመሰለ ፍቅር፣ ይህንን የመሰለ ደስታ፣ ይሄችን የመሰለች ሄዋን ሊያጣ ነበርና፣ አንዳንዴ ራሳችሁንና ፈጣሪን ማዳመጥ የተሻለ ነው ብዬ ነው የማስበው። ለሁሉም ነገር ጊዜና ቦታ፣ ጊዜ እስኪፈታው ውድ ብሎ ማየት ይሻላል ብዬ ነው የማስበው ና ጥሩ ነገር ነው ያደረግከው። እንኳንም ተቀበልካት እችን የመሰለች ሴት እንግዲህ፣ ህይወት አጋር ስለሆነች፣ በጣም እድለኛ ነው ብዬ ነው የማስበው ና ሩታም ደግሞ በጣም ስትሰጪ ፍቅርም ሁሉን ነገር ስትሰጪ አሰስችም፣ እና አብርሽም በቻለው አቅም ከሱ ቀንሶ መስጠት የሚችል ከሱ በቃ ከለ ከሱ በላይ ለአንቺ ደስታ የሚጨነቅ ለአንቺ ኑሮ ለአንቺ ህይወት የሚጨነቅ ሰው ነው ለአንቺ ደስታ የሚጨነቅ ሰው ነው። እና አንቺ ምድለኛ ነሽ ብዬ ነው የማስበው። እና ብዙ ውጣ ውረዶችን አልፋቸዋል። እኔ አላውቅም የዛሬውን ደስታ ልነግራችሁ ልገልጽላችሁ አልችልም። እና ቢያንስ አንድ ስቴፕ ከፍ ብለዋል፣ ሁለት ስቴፕ ከፍ እያሉ ነው የሚገኙት። እና ከዚህ በኋላ እንግዲህ በልጅም እንዲባረኩ ፈጣሪያቸውን እየለመኑ ይገኛሉ እና ሁሉም ነገር እመኑኝ አይቀርም። በየጊዜው በየሰዓቱ ጊዜውን ጠብቆ እንግዲህ ለታገሰ ሰው ዋጋው ትልቅ ነው። ስኬት በስኬት ነው የምትሆኑትና መሳካቱ አይቀርም ብዬ ነው የማስበው። እግዚአብሔር መጨረሻችሁን አሁንም ያሳምርላችሁና ትልቅ ህልም አለ አብርሽ። ትልቅ እንኳን ላንተ እንኳን ለሩታ ይቅርና ለቤተሰቦች እንደ ሀገር ራሱ ለሀገር ራሱ ያለህን ህልም አውቃለሁ። ያለን እቅድ አውቃለሁ እና ደሞ ደግሞ ትደርሳለህ፣ ደግሞ ታሳካዋለህ። ምክንያቱም በዚች አጭር ጊዜ ውስጥ እንኳን ያሳካውን የደረስክበትን ነገር አውቃለሁ፣ ያያዝከውን ነገር አውቃለሁ፣ የቆምክበትን ቦታ አውቃለሁ። ከዜሮ ሮ ተነስተ አምስት ሳንቲም የሌለ ሰው ነበርክ። አለባበስ ራሱ ጥሩ አልነበረም፣ አረማመድ ራሱ አይቀር ጥሩ አልነበረም። አሁን ላይ እስኪ ሙሉ በሙሉ እኔ አንዳንዴ ምን እላለሁ መሰላችሁ? የእውነት ከልቤ ማለት ነው የአብርሽን ህይወት የቀየርክ አምላክ የእኛንም ህይወት ቀይረውላለሁ። በእውነት እኔ አብርሽን ድሮ ነው የማውቀው። በጣም ክስት ያለ በጣም በቃ እንዴት ልበላችሁ፣ ገና ከየተንቢ ጋር ሙሉ በሙሉ ቪዲዮ ላይ አይመጣም። ቅንጭብ ትንንሽ ቪዲዮች ላይ ነበር የሚገባው። ከዛ በኋላ ነው በራሱ ቻናል የመጣው። ከዛ ደግሞ ከፍቅር ጋር መጣ። እኔ ከመጀመሪያው ጀምሮ ነው የምከታተለው አብርሽን። እግዚአብሔርን ነው የምላችሁ፣ ዛሬ ላይ አይደለም የምከታተለው አብርሽን፣ ዛሬ አይደለም የምመየው ከኤፍሬም ጋር ራሱ ቲክቶክ ሲሰራ ነበር። በጣም ቀጫጫ ክስት ያለ ምናምን ነገር ነበር እና ለውጡ በጣም የሚገርም ነገር ነው። እና ከጊዜ ወደ ጊዜ እንደዚህ አይነት ለውጥ ማየት እኔ በህይወት የምደሰተው ነገር ነው። በቃ ሰው ላይ ይሄን አይነት ለውጥ ሳይ እና በተግባር የኖረ ሰው ቃሉን አክብሮ የኖረ ሰው ለፈጣሪው በቃ በጣም በቃ እኔ ያለው ምታደለው። እኔ ፈጣሪ መርቆ ነው የሰጠው ችን ልጅ ና ከዚህ በላይም ከእናንተ ብዙ ነገር እንጠብቃለን። እንግዲህ የኢትዮጵያ ቆይታቸው ይህንን ይመስል ነበረ። እንግዲህ ከዚህ በኋላ ያለው ቪዲዮቻቸው ዱባይ ላይ ደርሰው እንግዲህ በዱባይ የሚኖራቸውን ቆይታ የምናይ ይሆናል። እዛም ብዙ ሰዎች በጉጉት እየጠበቋቸው ነው የሚገኙት። እንደነገርኳችሁ ኳቸው በጣም ትልቅ ሰርፕራይዝ አሉ አላቸው። በጣም ብዙ ያልተጠበቁ እንግዶችም እንዳሉ ሰምቻለሁኝ። ና መጨረሻችሁን ያሳምረው። በሰላም ደርሳችሁ በሰላም ተመለሱ። እንግዲህ የሰው ሀገር ህግ ብዙ ነገር አለ። በሰው ሀገር ነው የምትሄዱትና አደራ ራሳችሁን ጠብቃችሁ ከምንም ነገር በሰላም ደርሳችሁ በሰላም ተመለሱ። ራሳችሁን ጠብቁላለሁ ከምንም በላይ ና ብቻ የዛሬው ቪዲዮ ይለያል። የዱባይ ቆይታችሁን ደግሞ እንግዲህ በሰፊው ቪዲዮችን ለቃችሁ እንግዲህ ከእናንተ ጋር ደግሞ ደስተኛ የምንሆንበትን ቪዲዮ እናያለን ማለት ነው። ሌላኛው ደግሞ ወደ ኢትዮጵያ መጣችሁ ኢትዮጵያ ላይ የሚኖራችሁን የሰርግ ፕሮግራም የመልስ ፕሮግራም እንግዲህ በሰፊው የምናይ ይሆናል። ፈጣሪ እንግዲህ በሰላም አድርሶ በሰላም ይመልሳችሁ። ሩታ ትለያለች ዛሬ እንግዲህ ቤቱ ድንገት ሲገባ ነው ይህንን ሰርፕራይዝ አዘጋጅታ እንግዲህ ሰርፕራይዝ አደረገችው። አብርሽ እንባ ነው የተናነቀው። በቃ አንቺ ስላለሽ በቃ ውጭ ቆይቼ ወደ ቤት ስገባ አብዛኛውን ጊዜ እንደውም የኢትዮጵያ ወንዶች እውነት ለመናገር ንገሪኝ ካላቸውኝ ቤታቸውን ለመግባት በጣም የሚሳቀቁ ወይም ደግሞ ሄድ አሁን ልትጨቃጨቀኝ ነው አሁን እንደዚህ ልትለኝ ነው አሁን እንደዛ ልትለኝ ነው ብለው የሚጨነቁ ነው ያሉት። እና አብረሽ ግን በጣም በህይወቱ ደስተኛ እንደሆነ በቃ እሷ ስላለች ወደ ቤት በጣም ቶሎ መግባት እንደሚፈልግ ጥሩ ነገሮችን እንደሚጠብቁት ቤት ውስጥ በጣም ሩታ ስላለች ቤቱ ድምቀት እንደሆነች ብዙ ነገር ሲናገር ነበር። ለማንኛውም ግን አብረሽ እድለኛ ና ሩታ ምድለኛ ናችሁ፣ መጨረሻችሁን ፈጣሪ ያሳምረላችሁ። ላለውኝ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሩታ ና በአብረሽ ደስታ ደስ የተሰኛችሁ ሰዎች ይህንን ቻናል ላይክ ካደርጋችሁ ጀምሩ፣ ሰብስክራይብም አድርጉኝ፣ እኔንም አበረታቱኝ። እኔ ምርጦ እችላለሁ። ሰላም አምሹልኝ።